አንቺ ቅድም እንትሆኚ ወይ በሰላም ላይ ስምንት ፍላወር

ሞኔ ያለ አይሰጥም። እሱ ወጥተዋል። እስቲፎን አለ። ጋይስ ሂዳችሁት፣ ዜድ ዜድ ዜድ በሉት። አምጮ ዛሬ እንቀጠቅጣቸዋለን። የፈለገው ሰው ይዘምጡ። ዘይድ ዜድ ዜድ በሉት። ጋይስ እስቲፎን፣ ዘይድ ዜድ በሉት። ከማን ጋር ያለ? ሌላ ሰው የለ ጋር ዱ ጃኒ ከመጣች ምን እና ዜድን ነው ጋይስ። አንቺ ዛሬ ማርያምን ጠቅልዬ የሳምንት አስቤዛ ይዤ እየመጣሁ ወደ ቤት እንዴት ተንከባልዬ እንደወደኩኝ፣ በስመ አብ የወደኩት ታወራለህ። ዜድ ዜድ በጣም እያሉት ነው። ተከማን ጋር ነው ያለው። አንዲት ማናት ምባል በስም እንጃ አላውቃትም። እስኪ በእሷ ቤት ገብተሽ ስንት ሰው አለ? ሁለት ሺህ ሰው አለው። እሷስ እሷ መቶ ምናምን ታብታብ ብቻ አድርጉላት። ዜድ ሰው እሺ አለዋሀ ይመጣሉ። እኔ መቼ እዚህ ዜር ዜር ብለው ያልኳቸው? ታደርጋቸው ታረጋቸው ለሲፖን ያልኳቸው በቃ እያሉት ነው እያሉት ነው